እኔ በነገራችን ላይ ይቅርታ አርጉልኝ ዛሬ በምናገረው ነገር ልትቀየሙም ልትከፉም ትችላላችሁ። መብታችሁ ነው፣ መቀየም የሚፈልጋችሁትን ነገር መናገር ማለት ነው። ይቺ ሴት በቅድሚያ አትመቸኝም፣ አልወዳትም። ከዚህ በፊት ሀይሚን የሰባበረቻት ቅስሟን የሰባበረቻት እስከ ዛሬ ድረስ እኔ ልብ ውስጥ አለ ዛሬ በመምጣቷ በጣም አዝኛለሁኝ። በድጋሚ ዝቤ በመምጣቷ ማለት ነው በጣም ነው ያዘንኩትኝ። ለፕራንክም ቢሆን ከዚህ በፊት እንዴት እቃቃ እንደተጫወተችባት መቼም ቢሆን አረሰው። በጣም ነው ምጠላት። አድርሱልኝ፣ ከፈለጋችሁ አድርሱላት፣ አይመለከተኝም። ብሩኬ ፕራንክ ያድርግ፣ ሀይሚን ያድርግ፣ መብቱ ነው፣ መብቱ ነው። ፕራንክ አድርገዋለች ከሚባለው በላይ ነው ፕራንክ ያደረገችው። ብዙ ነገር ፕራንክ አድርገዋለች። ከዚህ በፊትም ቀለበት አስሬያለሁ ብለዋለች፣ ብዙ ብዙ ነገሮችን ብለዋለች። አይኖ ነው፣ እናውቃለን። ይሄ እንዳለ ሆኖ ማለት ነው። ግን ሀይሚ አልጋ ላይ ሆና ፕራንክ ሰርታ አታውቅም። በጣም ለክብሯ የምትጠነቀቅ ሴት ናት። ዛሬ ሀይሚን ለመበቀል ተብሎ ይቺ ሴት መምጣቷ ሴት ጠፍቶ ነው? ከዚህ በፊት ክብሯን ዝቅ ስታደረግ የነበረ ሴት በድጋሚ ዝ ቤት ማምጣት ሌላ ሴት፣ ሌላ ጓደኛ ብሩኬ የለህም ማለት ነው። ሀይሚ ደግሞ በጣም ያሳዘነኝ ነገር ቢኖር ከዚሽ ጋራ መልሳ ጓደኝነት መፍጠሯ። ጓደኛ የሚባል ነገር የለ፣ ቤስት የሚባል ነገር የለም። ቤስት የሚባል ነገር የለም። እንዴ የምን ቤስት ነው? በቅድሜ የተፈጠረውን ነገር ላብራራላችሁ፣ ቤተሰብ ዛሬ ሀይሚን እንግዲህ ይቺ ልጅና ብሩኬ ሆነው ክፍል ይዘው ክፍል ውስጥ ምናምን ነገር ያው የራሱ ክፍል ይመስለኛል የብሩኬ። እና ሀይሚ ደግሞ ጠጉር ቤት ነበረች፣ ቤት እንደምትመጣ ምናምን ነገር በእርግጥ ልጅቷን ብሩኬ ለምኛት ነው የመጣችሁ። አብረን እንስራ ብያት ነው ምናምን ነገር እሷ አልፈለገችም። ይች ነው ይች ነች የምትለመነው? አይናውጣ፣ ይች ነች የምትለመነው? ብሩኬ አንተ ነ ይችላት ምትለምን? አንተን እሷ ነች የምትለምንህ እንጂ አንተ ፍጹም ይችን አትለምናትም። እርግጠኛ ሆኜ የምናገረው ነገር ቢኖር ማለት ነው አይን አውጣ ነች አትለምንም። ሲቀጥል ደግሞ ለሃይሚ ጓደኛ ናት፣ ቤስት ፍሬንድ ሆናለች ምናምን፣ ለብሩኬም የቆየ ጓደኛሞች እንደሆኑ ብሩኬ ምናምን ነገር ተናግሯል። ለብሩኬ እኔ አይመለከተኝም፣ መብቱ ነው። ግን ሀይሚ ከዚህ በፊት እንደዛ ስታረገች ኖሮ በፕራንክ ሙድ ቢሆን እንደዛ ተናግራሽ እሷን ጓደኛ ማድረግች በጣም አዝኛለሁኝ። አንድ ነገር ላስታውሳችሁ በዚህ ሰሞን ነው ትናንትና ነው ከትናንት ወዲያ የተፈጠረውን ነገር ያው አይታችሁ ሊሆን ይችላል። በሾሻል ሚዲያ ላይ በቤስት ፍሬንዷ የተገደለችዋን ምርጥ የሀያ ዓመት የሀያ ሶስት ና የሀያ ሶስት ዓመት ነጯ ማለት ነው አያችሁ። ቤስት ፍሬንድ የሚባል ነገር የለም። ከእንደዚህ አይነት ተኛት አበሻ እንኳን ባይሆን ሳይሆን ከነጮች እንኳን ትምህርት እንውሰድ፣ ራሳችን እንጠብቅ። ጓደኛ ቤስት ሆኖ ነው የራሳችንን ነገር የሚያሳጣን። ያቺ ልጅ እንግዲህ ያቺን ልጅ ያቺ ነጭ ስታስገድል በሰላማዊ መንገድ ወይን ፍቅረኛዋን ከዚ በፊት ቀምታ አባት ሊሆን ይችላል አይታወቅም። ቀንታ አባት ሊሆን ይችላል ልጅቷ ሀብታም ስለሆነ ጠጉር ቤት ምናምን ስላላት በዛ ላይ ሞዴል ስለሆነች ቀንታ አባትም ሊሆን እንዲችላል ያስገደለቻት። ነገር ግን ሀይሚ ቤስት የሚባል ነገር የለም፣ ልጅነትሽን ይቺ አሮጊት እየተጠቀመችብሽ ነው። ማንም ጓደኛ የለኝም ስትያል ነበረ ከዚህ በፊት የሴትም የወንድም ጓደኛ የለኝም እኔ ስትያል ነበረ። ታዲያ አሁን ላይ ይችን መያዝ ለምን አስፈለገ? አያስፈልግም። ልጅነሽ ልጅነትሽን አይታ እየተጠቀመችብሽ ነው ያለችው። ከም ህይወትሽ መንቅረሽ። እንደዚህ አይነት ልብን ስብርብር የሚያደርግ ፕራንክ አለ እንዴ? ለፕራንክም ቢሆን እንደዚህ አልጋ ላይ ምናምን ይነብራል። ብሩኬ መብትክ ነው አድርግ፣ ፕራንክ አድርግሃለች ሀይሚዬ፣ መብትክ ነው ብድርህን መመለስ። ነገር ግን እንደዚህ አይነት ልብ ሰባሪ ፕራንክ ቢቀርስ። እግዚአብሔርን ነው እምላችሁ እኔ እዚህ ጋር መጥቼ ማልቀስ አልፈለግኩኝም እንጂ ቪዲዮን እያየሁኝ እኔ አልቅሻለኝ። በተለይ መጨረሻ ላይ የሀይሚ ፊሊንግ ያስለቅሳል። በጣም ነው ልቧ ስብር ያለው እግዚአብሔርን ነው የምላችሁ ግን እኔ እዚህ ጋር ቪዲዮ እየሰራኝ ማልቀስ አልፈለግኩኝም ገባችሁ ሌላ ነገር ነው የሚመስላችሁ አዎ እናንተ ተሰብራችሁ ስታቁ ነው የሰው ስብራት ሊገባችሁ የሰው ህመም ሊገባችሁ የሚችለው ይችን ትንሽዬ ልጅ ይቺ ሴትዮ እየመጣች እንድትሰብራት አንፈቅድም ብሩኬ ሀይሜን መበቀል ካለብን በሌላ ነገር ተበቀላት ይችን አልጋ ላይ አስቀምጠ እንዴ ምን ምን አሉ መሰላችሁ ኖርማል ነገር ነው። አልጋ ላይ ምናምን ነገር ምን ችግር አለው? አያገባሽም ምናምን ነገር አላት ብሩኬ። ለምን አያገባትም? ገር ፍሬንድ ናት የወይንስ ፍቅረኛ ናት ብለህ ስላልገለጥክልን ነው ለኛ አያገባሽም አይባልም። ለፕራንክም ቢሆን ያገባታል፣ ይመለከታታል። ስለሚመለከታት መሰለኝ ህይወት የቁልፍ ነሽ ብለሃታል አይደለ? የተለያዩ ተስፋዎችን ተስፋ ሰጥሃታል። ስለዚህ ተስፋ እስከሰጥሃት ድረስ በአንተ ህይወት ውስጥ ያገባታል፣ አንተም በሷ ህይወት ውስጥ ያገባታል። ለፕራንክም ቢሆን አያገባሽም ልትባል እሺ ካላገባኝ ልውጣ ከዚህ ቤት በሩን ክፈትልኝ አለችው ሀይሜ። አልከፍትልሽም መክፈት አልፈልግም ማለት ከዛ፣ መጥተዋለች። ሀይሚ ልክ ናት። ኖርማል ነገር ላይ ነገር ነው። አልጋ ላይ ምናምን ነው አልጋ ላይ ሆኖ ኖርማል ነገር አለ እንዴ? እንዴ ውዶቼ፣ ጎረቤት ሄዳችሁ ጎረቤት ሄዳችሁ አልጋ ላይ ትቀመጣላችሁ እንዲ? ወንድ ያለበት ቤት እንደዛ አይነት ኖርማል ነገር የለም። እንግዲህ በጣም የቅርብ ጓደኛ ናት ይችለ ብሩክ ምናምን ራሳቸው ናቸው የተናገሩት። ጓደኛ የሚባል ነገር የለም ይሁላችሁ። ሴት ልጅ አንድን ወንድ ልጅ ካሰበችው እና ከተመኘችው ምርት ጓደኛ ሆና ሁሉንም ሴት አይደለም፣ አብዛኛውን ሴት ማለት ነው። ምርጥ ጓደኛ ሆና ትቀርብና ማለት ነው፣ የራስሽን ፍቅረኛሽን ትቀማሻለች። ቢያንስ እንኳን ተሾሻል ሚዲያ ላይ እንማር። በእኛ ህይወታችን እንኳን ባያስተምረን ሶሻል ሚዲያ ያስተምረን። እኔ በዛች በሞተች ሀይሚ ፕራንክ ታደርጋለህ? አይኖ ከባድ ነው። ፕራንኳ አይኖ ከባድ ነው። ነገር ግን ፕራንክ እንኳን ስታረግ ይዘው የመጣችውን ወንድ አጠገቡ ለመጠጋት ወይንም ለማቀፍ በጣም ይቀፋታል። ይቀፋታል። በባለፈው ለታ ያንን ልጅ ዛ መታ ፕራንክ ስታደርገው ያው ተመካክረው ነው። ግን እሱ ከብሩኬ ፊት እኔ አፈቅርሻለሁ ነው ያላት። አንቺ ከፈለግሽ ችግር የለውም አንቺ ትፈልጊያለሽ ወይ እኔ መብትሽን አልጋፋ ምናምን ሲላት የነበረው ብሩኬ ማለት ነው። አንድ ሁለተኛ ቢያኔ ፎቶ ላይ እንኳን ከዚህ በፊት ብሩኬ አምጥቶት ልጁን ፕራንክ ስላደረጋት ስለምታቀው ብሩኬ ስለሚያቀው ጓደኛውም ስለሆነ እንደዚህ ተቃቅፈዋል፣ እንጂ ዱባይ ላይ ያንን ልጅ ያንን ሹፌራቸውን ታስታውሳችሁ፣ እጇን ደረቱ ላይ ለማድረግ ቀፏት፣ ቀፏት። እንኳን አልጋ ላይ ወታ ፕራንክ ልሰራ ማለት ነው። ሀይሚ ብሩኬን በጣም ነው የምታፈቅረው። ክርስቶስን ነው የምላችሁ፣ በጣም ነው የምታፈቅረው። ለምን በጣም ባታፈቅረው ኖሮ ፕራንክ ነው እያሏት ልቧ እንደዚ ስብር አይልም ነበረ። ልቧ እኮ ዝቅ ነው ያለው። የእኔ ልብ ዝቅ ይበልልሽ፣ የኔ ትንሽዬ፣ የእኔ ምን አባቴ ሊሆንልሽ። እኔ ለአንቺ ስል እንደው አንደኛዬን ባላቅሽ ይሻለኝ ነበረ። የምሬን ነው የምላችሁ። በሩን ክፈትሽልኝ፣ ቁልፉን ስጪ ምናምን እያለ ሀይሚ ስትጨቃጨቃት፣ እስኪ ይች ደረቅ ደግሞ አልሰጥም ላይ ቁልፉን ማለት ነው ይዛች አለች ወይኔ እንዴት እንደተቃጠልኩ እንዴት እንደተናነቀኝ። እኔ አጠገቧ ብሆን አልኩኝ፣ ይችን እኛዋን አንድ ጥፊ አቅምሼ ቁልፉን ተቃብዬ እኔ ነበርኩኝ በሮን ምከፍትላለ፣ ሀይሚ ማለት ነው። እኔ ብሩኬን እየወቀስኩ አይደለም፣ ብሩኬን አልወቅስም፣ እንደፈለጋችሁ ሆኑ። ምክንያቱም ብሩኬን ስንናገረው እናንተ ለብሩኬ ጥላቻ አለባችሁ ስለምንባል እኛ እሱን አንናገርም። እንደፈለገው መሆን ይችላል። ነገር ግን እንደዚህ አይነቷ ጎለሞታ መታ ሀይሚ ላይ እንድትረማመድ አንፈቅድም። እንደዚህ አይነት ፕራንክም እንድትደረግ አንፈልግም። ፕራንክስ ቢሆን ከዚህ በፊት የተደረገችው ነገር ተረሳ። እንዲህ ሀይሚን ከዚህ በፊት ያደረገቻት ነገር መቼም ማድረሰው የዛሬ አራት ወር ገደማ ማለት ነው። እንዴት እንዴት እንዳደረገቻት ሰላም ስትላት እንዴት እንደተጸየፈቻት ማለት ነው የኔን አስተማሪዋን የኔዋን ትንሽዬ ልዕልት። ዛሬ ደግሞ መታ ጨራሻ አልጋ ላይ ጉብ ምናምን ነገር ታይ በእናትሽ ኖርማል ነገር ነው። ደግሞ እኮ ድፍረቷ፣ ቶሎ ጃኬቷን አወለቀች። ና ብሩኬን አግኝተሽ ልትጠዩ ነው። ብሩኬ ቼክ አያደርግሽም እንጂ መቼስ አንቺ ተጣብቀሽበት እንጂ በጓደኝነቱም እራሱ እንጂ፣ ብሩኬ ቼክ አያደርግሽም በእርግጠኝነት። ግን አንቺ ተጣብቀሽበት ነው። ያስታውቃል፣ አንቺ እንደተጣበቅሽበት ጓደኛ እንሁን ምናምን ብለሽ እናውቃለን። ጓደኞችሽ እራሱ ወንዶች ናቸው። እና ለማንኛውም ግን አይዞሽ የእኔ እናት ሃይምዬ፣ ያጋጥማል። ምንም ማድረግ አይቻለም ላይ